አሰገራሚው ገጠመኝ ታሪኩ እንዲህ ነው ጉዳዩ የተከሰተው ዛሬ ጠዋት በአሜሪካ ሳን ሁዋን ካሊፎርኒያ ከተማ ውስጥ በ10000 ሜትር ውድድር ላይ ነበረ። ዳኛው ውድድሩን ለማስጀመር ተወዳዳሪዎቹን መነሻ ቦታ ላይ ሰበሰቡ የማስጀመሪያ ፊሽካ ሊነፉ ሲል በድንገት ለዳኛው ከውድድር አዘጋጁ መልእክት ደረሳቸው መልእክቱም ሩጫ የማስጀመሪያ ሰዓት ገና ስለሆነ አትሌቶችን በትኑ ተባሉ ዳኛውም አትሌቶቹን ሁለት ደቂቃ ሰጡና በተኑ በዚህም መሰረት የተወሰኑ አትሌቶች ወደ መፀዳጃ ቤት ሄዱ ጥላሁንም እያሟሟቀ ሄደ በዚህ መሃል ዳኛው ውድድሩን እንደገና አስጀመሩ ጥላሁን ኃይሌና አሜሪካዊ ሯጭ ከርቀት ውድድሩን መጀመሩን አዩ። ተመልካቹም አረ የተረሱ ሁለት አትሌቶች አሉ ብለው መጮሀቸውን ቀጠሉ። ውድድሩ ለሁለት ቡድን ተከፍሏል፣ ዳኛው ያስጀመራቸውና ከመጸዳጃ ቤት የተነሱት በአንድ መቶ ሜር ርቀት ባሉት ጥላሁንና ጓደኛው እንደምንም ብለው ተጋግዘው ከብዙ ዙሮች በኋላ ዋናውን ቡድን ተቀላቀሉ። ተመልካቹም የጥላሁንና የጋደኛው መጨረሻ ማየት ናፈቀ። በመጨረሻም ጓደኛው ብዙ ጉልበት አውጥቶ ስለነበረ ውድድሩ አቋርጦ ወጣ። ጥላውን ኃይሌ ደግሞ ለርቀቱ የመጀመሪያ የሆነውን 10,000 ሜትር ውድድር 26:52 በመሮጥ አራተኛን ደረጃ አግኝቶ ጨርሷል። ይህ ሰዓት በ2025 ቶኪዮ ለሚደረገው የዓለም አትሌቲክስ ሻምፒዮና የመሮጫ መስፈት ያሟላ ሰዓት ነው። ያልገባኝ ነገር የጥላውን ሰዓተ ከመጸደጃ ቤቱ ጀምሮ ነው የተያዘለት? 10,200 ሜትር ነው የሮጡት ወይስ ከመነሻው ነው የተያዘለት?